ሰርተሽደራልጅ ይተውለሽ የመሬ ልጅ ይባንባርሽ ውብሻለን፣ አምሮብሻለን። እኔ ግን አሁን ላይ በጣም እየገረመኝ ያለው አንዳንድ ሽልጥልጥ ወጠጤ ወንዶች አሉ፣ ዩቲዩበሮች አዳዲስ የመጡ አሁን ላይ ምንም በቃ ዝም ብሎ በቃ የሚደነፉ በባዶ ሜዳ ማለት ነው። ምንድን ነው አላማችሁ አሁን እናንተ? ስራ የላችሁም እንዴ? ስራ ፈቶች! ኧረ እንደው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 ብሩኬንም ሀይሚዬንም ይቅርታ ብለው ራስ በራሳቸው ይቅርታ ተደራርገው ሰላም ያወርዳሉ ብዬ እንግዲህ ሀሳብ አለኝ። እኔ መልካም ነገር ነው የምመኘላቸው። ይሄ ጥላቻ ወይንም ደግሞ መለያየት መጥፎ ነገሮችን ማሰብ የለብንም። ፈጣሪም ደግሞ ከእንደዚህ አይነት ነገር ያርቅልን፣ የሴጣን ጆሮ ይደፈን ብያለሁ። እንግዲህ ዛሬ በቃ የይቅርታ ቀን ቢሆን በጣም ነው የምደሰተው። እኔ በጣም እደሰታለሁ። የዛሬው ቀን የይቅርታ ቀን ሁሉም ሰላም የሚያወርድበት ቢሆንልኝ ኦ ማይ ጋድ እንዴት ደስ እንደሚለኝ ደግሞ ይሆናል ብዬ አስባለሁ ይሆናል አይሆንም አንልም። በቃ ይሆናል። ሐይሚዬ ብሩኬን ጥላው የትም አትሄድም። አለቀ በቃ ደቀቀ እንላለን። አንዳንድ ወጠጤዎች ደግሞ እንግዲህ እየመጡ ነው ለመፈመስ እንግዲህ እየተባለ ያው ብዙ ነገር እናደርጋለን፣ ያልሆነ ያልሆነ መረጃ እናወራለን፣ የተለያዩ ታምሌሎች እንሰራለን። ሁላችንም እኔ ራሱ የማደርገው ነገር ለአንዳንድ ጊዜ ከበድ አድርጌ ታምሌሉን ርዕሱን ምጽጽፍ አለሁ ማለት ነው። ግን በጣም ሰውን የሚያስደነግጥ ወይንም ደግሞ የሰውን ማንነት የሚያወርድ ነገር እንኳን እስካሁን አድርጌ አላውቅም፣ ወደፊትም ደግሞ አላደርግም ብዬ ነው የማስበው። ነገር ግን አንድ ሰሞኑን አሉ በቃ ባለፈው ብሩኬን ሲሳደብ የነበረ ልጅ ነው። በነገራችን ላይ ለሐይሚ አግዞ ብሩኬን ሲሳደብ ነበር። እንደውም አንደኛው ሐይሚን በቃ ገባት አለው አንተ ተው እያለ ነበር እና ከሶስት ቀን በፊት ግን ይቅርታ ጠይቆ ነበር። ዛሬ ደግሞ ቪዲዮ ለቆ ዳኒ ዳኒ ነው መሰለኝ አስደበደበኝ እያለ ነው ማለት ነው። ዳኒ ነው መሰለኝ አስደበደበኝ እያለ እንግዲህ እየደነፋ መቷል ብሩኬን። ይቅርታ ስለጠየኩት ከብሩኬ ጎን ስለሆንኩ ዳኒ አስደበደበኝ ይላል በነገራችን ላይ ማለት ነው። ይውላችሁ አንዳንድ ልጆች ልንገራችሁ፣ አንዳንድ ልጆች አሁን ብሩኬን ሌላ ነገር ውስጥ እንዳትከቱት እናንተ፣ ለራሳችሁ ጥቅም እያላችሁ። ዛሬ ብሩኬ እንተና ዳኒ ደበደበኝ ብላስ እያወራክ ዳኒ ላይ የሆነ ነገር ቢደርስበት ማለት ነው፣ እናንተ ብታደርሱበት ዳኒ ላይ የሆነ ነገር ማለት ነው፣ ዳኒ ሌሎች ልጆች ናቸው የሚል ይመስላችኋል? አይልም። ዳኒ የሚመጣው ማን ጋ ነው? ብሩኬ ጋ ነው። ብሩኬን የደበደበኝ ብሩኬን ያስደበደበኝ ብሎ ነው የሚለው፣ እናንተ በምታመጡት ጦስ። ስለዚህ የቡራን ጦስ ይዛችሁ ገደል ግቡ። ሲቀጥል ምንህም አልተፈነከተም፣ ታስታውቃለህ። ይሄ በንትን በአልኮን ነጭ ሻሻ ጨማልቀህ እየመጣ ጭንቅላትህን ጠምጥመህ ምንም ነገር ሳትነካ፣ ነገር ግን ዳኒ ደበደበኝ። ከብሩኬ ብሩኬን እኩል ስትሰድብ የነበርክ ሰውነህ አንተ። ለሐይሚ አግዘህ ማለት ነው። ሲቀጥል ለሐይሚ አግዘህ ሳይሆን አንተ እኔ ገብቶኛል ለምን እንደሆነ ማለት ነው። ነገር ግን ዛሬ ላይ የሰራኸው ቪዲዮ ጥሩ ቪዲዮ አይደለም። ምክንያቱም ዳኒ ላይ የሆነ ነገር ቢደርስበት ዞሮ ዞሮ ዳኒ የት ነው የሚመጣው? ወደ ብሩኬ ጋር ነው። ስለዚህ የራሳችሁ ጉዳይ የራሳችሁ እንችላችሁ ለብሩኬ ብዬ ተደበደብኩ። ለሐይሚዬ ብዬ ተደበደብኩ። ለሐይሚዬ ብዬ እንደዚህ ሆንኩ። የምትሆኑ ልጆች ማለት ነው ራሳችሁን ችላችሁ እዛው በነሱ አታሳቡ ማለት ነው። አታሳቡ በእነሱ እንዴ ለምን ራሳችሁ ናቸው እናንተ ወንድ አይደላችሁ እንዴ አላችሁ በቂ የሆነ እኔ በጣም የምታስጠሉኝ ወይኔ አሁንማ የመጣችሁ ዩትዩበሮች እንዴት እንደምትደብሩኝ ዘረፍ ዘረፍ አንዴ ቢላ ይዛችሁ ትመጣላችሁ ለምን ሩታ እየነካችሁብኝ ደግሞ ሀይሚዬን ለምነካችሁብኝ ግማሽ መጣና ሄሉን ለምነካችሁብኝ እኔ ጡንቻዬን የምትሉ ወንዶች አላችሁ በጣም የምትገርሙኝ ማለት ነው በቦቦቆች ድንጋይ ቢወረጉሩባችሁ እኮ ገደል ለምትገቡት እናንተ፣ ገደል ፊሽካ የሆናችሁ ሱሪያችሁን እንኳስ በትክክል መታጠቀም ማትችሉ ወንዶች ናችሁ ያላችሁት። እያየናችሁ ነው፣ እያየናችሁ ነው። የሰው ልጅ ሲጣሉ አሁን ብሩኬና ሐይሚዬ እኮ ቢጣሉ ይታረቃሉ፣ ይታረቃሉ። የማይታረቁ መሰላችሁ እንዴ? ይታረቃሉ። እናንተ ግን መታችሁ፣ ደግሞ ከሴት ወገን የምትሆኑት አውቃችሁ። እባቦች፣ እባቦች እናንተ ወንዶች እባቦች ናችሁ፣ አስመሳዮች ግን በቃ ኦዲየንስ ብዛት ሴት እንደሆንን ስለምታውቁ የምንከታተላቸው አውቃችሁ በ ከሐይሚዬ ጎን ከሐይሚዬ ጎን እያለች ትንሿካካላችሁ፣ ሾካኮች። ከዛ ብሩኬን ሙልጭ አርጋችሁ ትሰድባላችሁ። እሄዱ እና አብርሽ ጋርም ስትሄዱ ደግሞ እርታዬን የነካብኝ እያሉ ስንት ምስላችሁ ወንዶ ግብዳ ግብዳ የሚያካክሉ ወንዶች የሚመጡት የሚመጡት፣ ከዛ አብርሽን ይቀጠቅጡታል። ሲታረቁስ እነስኮ ይታረቃሉ። ነገ ጠዋት አይለያዩም እኮ ሲታረቁ ደግሞ ኮምሽሽ ብሎ ይቀመጣሉ ማለት ነው። ፈሽከው ፈሽከው ምድረ ፊሽካ ማለት ነው። ምድረ ቦርጫ። ኧረ ኧረ፣ የአሁኑ ዩቲዩበሮች እኮ የምትመጡት ቅጥ ያጣችሁ ናችሁ። ቅጥ ያጣችሁ። ቢያንስ እናንተ ሀገራችሁ ላይ ሆናችሁ በራሳችሁ አይዲያ መንቀሳቀስ ትችላላችሁ። እኛ ስሽ ማዳም ቤት ስለሆንን ነው፣ ቪዲዮ መስራት ስለማይመች ስለማንወጣ ነው። በነዚህ ልጆች የምንሰራው። እናንተ በራሳችሁ አይዲያ ያትመጡም ደግሞ ሴት ነው የምታድኑት፣ እኮ እንዳለ ከትንሽ ትልቅ ወንዶች ሴት ላይ ነው የምትለጠፉት። ቆንጆ ቆንጆ ሴት እየፈለጋችሁ ለመፈመስ እያላችሁ ሴት ነው የምታመጡት። አምጤታችሁም እኮ ራሳችሁ እንችላችሁ መስራት ትችላላችሁ እንጂ ጥንድ ሆነው የሚሰሩትን ወይም ፍቅረኛሞች፣ ባልና ሚስት የሆኑትን አንዱን እየደገፋችሁ አንዱን እየጣላችሁ የምትሰሩት ስራ እኔ ምኑም አይዋጥልኝም። የእናንተ ነገር ምኑም፣ ግን ታፍራላችሁ እያንዳንዳችሁ ደግሞ ጋሽዬ ጋሽዬ አብርሽ ጋሽዬ ጋር ሄዷል። ጋሽዬ ጋር ሄዷል። ጋሽዬ እንደው ከቻልክ ቡራዬንና ሐይሚዬንም ደግሞ ተቆጥተህ አስታርቅልን። አንተ አስታራቂ አይደለ? አሁን ትናንትና አብርሽን ስትቆጣው ነበር፣ አንተ ጥፋተኛ ነህ፣ እሷም ትንሽ ረፍተት አድርግ ምናምን እያልክ ነበር ሩታዬን እና ጋሽዬ እየ እንደው በነካጅ ሃይምዬን እና አቡራዬንም አስታርቅልን አባታችን። አንዳንዶች ደግሞ ህሙሽዬ እየ ጋር የደወላችኋ አላችሁ፣ ኤፍሬምም ጋር የደወላችኋ አላችሁ፣ ጋሽዬም ጋር ደውላችሁ ጋሽዬ ይታረቃሉ ብለውናል ያላችሁ ህሙ አላችሁ። እንዳፋችሁ እስኪ ያድርግልን፣ እንዳፋችሁ ያድርግልን። እኛ የምንፈልገው እንዲታረቁልን ሰላም እንዲወርድልን ነው ውዶችዬ እኛ የነሱን ጸብ አንፈልግም አንፈልግም። እና ምኞታችሁ እኔ ተመችቶኛል፣ ምኞታችሁ ተመችቶኛል። እና ዛሬ እንግዲህ እስኪ በጉጉት እንጠብቃለን።